በተለያየ ዘርፍ የሚካሄዱ ውድድሮች ባለተሰጥኦዎችን ለህዝብ ከማስተዋወቅ ባለፈ ለውድድር ዘርፉ መጠናከርና የገቢ ምንጭነት መሆን ትልቅ ጠቀሜታ አለው። የኪነ ጥበብ ዘርፍን ለማሳደግ በተለያየ መልኩ በርካታ ክንውኖች ሲደረጉ ቆይቷል። ከነዚህም መካከል የባለተሰጥኦ ውድድሮች ማካሄድ አንዱ ነው። በአይነቱም በአቀራረቡም ልዩ የሆነው የአዲስ ሚዲያ ኔትወርክ ለበርካታ ወራት ከመስከረም 19 2017 ዓ.ም ጀምሮ በሙዚቃ፣ በትወናና በሰርከስ በሶስት ዘርፎች እየተካሄደ ያለው የአዲስ ታለንት ሾ የባለተሰጦዎች ውድድር ያልተለመደ በርካታ ተሰጦዎችን የተስተዋሉበት ሆኗል። ለፍጻሜው የተቃረበው የአዲስ ታለንት ሾ ውድድር የሙዚቃ ዘርፍ ተወዳዳሪዎች የውድድር ቆይታቸው ብርቱ ፉክክሮችን የተጋፈጡበት መሆኑንና እያንዳንዱ የውድድር ዙሮችን አልፈው ለፍጻሜ መድረሳቸው አስደስቶናል፣ ሲሉ ስሜታቸውን ገልጿል። እውነት ለመናገር ውድድሩ ረጅምም ቢሆን ለእኔ ጠቅሞኛል ብዬ አስባለሁ። እንደ ግል ማለት ነው። ምክንያቱም ለዝግጅትም ረጅም ጊዜ ነበረን፣ እያጠናን የተሻለ ነገር መቀየሩን ለምንችልበት ታይም ነበረን። ረጅም ጊዜ ከመሆኑ የተነሳ ማለት ነው። በአመት ውስጥ ያው ጥሩ ኤክስፔሪየንስ አድርገ ነው ያለፍነው ነገር ነው። ግን ያው ብዙ አድካሚ ነገሮችም ነበሩ። ጥሩ ነበረ። ሰዎችንም አውቄበታለሁ። ኤክስፒሪየንስም ይዤበታለሁ። ከባድም ነበረ። ልምዶችን አግኝቼበታለሁ። ብዙ ሰዎችን ታውቂበታለሁ። እና ጥሩ ልምድ ያገኘውበት ውድድር ነው። የትውልድ ድምጽ የሆነው የአዲስ ሚዲያ ኔትወርክ ለተመልካቾቹ የሚያደርሳቸው ቁም ነገርን ያስጨበጡ ተመልካቾችን ለማዝናናት የሚያቀርባቸው የመዝናኛ ዝግጅቶች መካከል የሆነው የአዲስ ታለንት ሾ ኮከብ ባለተስጥኦ ባለሙያዎችን ለማፍራት አልሞ ለበርካታ ወራት ለተከታታይ የተለያዩ ዙር ሲያወዳድር ቆይቷል። ከወራት በፊት የተጀመረው የአዲስ ታለንት ሾ በተመልካቾች ዘንድ አድናቆትን ያተረፈ፣ በተወዳዳሪዎች መካከል ትልቅ ትንቅንቅ እየታየበት ያለ ውድድርም ነው። በየሳምንቱ አወዳድሮ ለእይታ እያቀረበ ያለው ይህ ውድድር በሙዚቃ ኢንዱስትሪው በሰርከስ እንዲሁም በትወናው አንቱታን ባተረፉ የባለሙያዎች ዳኝነትና ሙያዊ ድጋፍ ተወዳዳሪዎች ለፍጻሜ ደርሰዋል። ለሙዚቃ ዘርፉ ውድድር እና ለአሸናፊዎች አሸናፊ የውድድር መድረክ የሚቀርቡ ተወዳዳሪዎች ለማለፍ የሚያደርጉት ዝግጅት ከቀድሞ የጠነከረ እንዲሁም ከነበረው አቅም ልዩ ተስጧቸውን በማሟጠጥ እንደሚቀጥሉ፣ እንዲሁም ከውድድሩ ትልቅ ውጤትን እንደሚጠብቁ ተናግረዋል። ሁሉም ለማሸነፍ የሚመጣው ግን እኔ በራሴ ጥረት ጨርሻለሁ። የተሻለ ነገር አቀርባለሁ ብዬ ዝግጅት ለማሸነፍ ተወዳዳሪዎቹ እንዳይሻቸው ሁሉም ጎበዞች ናቸው። እዛ ከዛ የተሻለ ሆኖ ለመውጣት እኔ የተቻለኝም የተቻለኝን ዝግጅት አድርጊያለሁ። በሙዚቃ በቂ ዝግጅት አደረግኩኝ አይባልም ግን በቻልኩት መጠን እየሞከርኩ ነው። አሸናፊዎች አሸናፊ አራት ልጆች ቀርተናል እና አራቱ ሶስቱም በጣም ጎበዝ ናቸው። ያንን ዙር የሚመጠን ጥሩ ዝግጅት አድርጌ ያለው እንግዲህ፣ ውጤቱን ደግሞ ከዳኞችና ከህዝብ ጋር እናየዋለን አብረን። ይህ ውድድር በሶስት ዘርፍ መምጣቱ በሀገራችን ለየት ያለ ከመሆኑም በውድድር ታሪክ የመጀመሪያውም ጭምር ያደርገዋል። እንደዚህ አይነት የባለተሰጦች ውድድር ከየዘርፉ በጥበብ የተካኑ ፈጠራን የታከለና ዘርፈ ብዙ ጥበበኛ ባለሙያዎችን ከማብቃት አንጻር ለኪነ ጥበብ የሚሰጠው ፋይዳ ጉልህ ሚና አለው። ይህንን የተገነዘበው የአዲስ ሚዲያ ኔትወርክ በአዲስ ታለንት ሾ ላይ አሸናፊ ለሆነው ከፍተኛ መጠን ያለው ሽልማት በአሸናፊዎች አሸናፊ የውድድር መድረክ ላይ እንደሚገልጽ ተናግሯል።